በበጎ አድራጎት ተግባር የእውቅና ሽልማት ተገኘ የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የአባዶ ሙሉ ወንጌል አጥቢያ በወረዳ 14 ላደረገችው በጎ አድራጎት ተግባር በአዲስ አበባ መስተዳደር የ2017 ዓ ም የእውቅና ሽልማት አግኝታለች የአዲስ አበባ ከተማ አስተዳደር ማክሰኞ ጥቅምት 112018 ዓም ም 10 ሰዓት ላይ የ2017 ዓ ም የበጎ ፈቃድ አገልግሎት አስተዋጽኦ ላደረጉ አካላት በአዲስ ኢንተርናሽናል ኮንቬክሽን ማዕከል የእውቅና ና ምስጋና መርሃ ግብር የተከናወነ ሲሆን የቤተ እምነቷ ፕሬዝዳንት የሆኑት መጋቢ ላኮ በጣሶ ተገኝተዋል። የሽልማት መርሃ ግብሩ በአዲስ ሚዲያ ኔትወርክ ቲቪ በቀጥታ ስርጭት የተላለፈ ሲሆን የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን ከዚህ ቀደምም በተለያዩ በጎ ተግባራት በማህበረሰብ ውስጥ በመግባት የልማትና ማህበራዊ ኃላፊነቶችን በመወጣት በንቃት በመሳተፍ የእግዚአብሔርን የመንግስቱን ወንጌል እንደምትሰራ መዘገባችን ልብ ይለዋል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ አፍሪካ ኬፕታውን ፒክትበርግ ሙሉ ወንጌል አጥቢያ ቤተክርስቲያን የሁለተኛ ዓመት ምስረታ በዓል የምስጋና ኮንፈረንስ ተካሄደ። የምስጋና ኮንፈረንሱ ላይ ከኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል ፕሬዚዳንት የሆኑት መጋቢ ፋሲል ተክሉ፣ ጥሪ የተደረገላቸው እንግዶችና የቤተክርስቲያኑ አባላት ተገኝተዋል። ኮንፈረንሱ ለሶስት ተከታታይ ቀናት ሲካሄድ የዝማሬ፣ የጸሎት፣ የእግዚአብሔር ቃል መልእክት ቀርበዋል። ከኮንፈረንሱ ጎን ለጎን ለቤተክርስቲያኒቱ አገልጋይ ንጉሴ በኃይሉ የመ መጋቢነት ሹመት ስነ ሥርዓት ቤተ እምነቱን በመወከል የተገኙት መጋቢ ፋሲል ተክሉ አስፈጽመዋል። መጋቢ ንጉሴ በኃይሉ ቃለ መሐላ ፈጽመው ጸሎት የተደረገላቸው ሲሆን በመጨረሻም የምስጋና ኮንፈረንሱ በታሰበለት እቅድ ተጠናቋል። የደቡብ አፍሪካ ኬፕታውን ፒክትበርግ ሙሉ ወንጌል አጥቢያ በከተማው ላይ ለብዙዎች የመዳንን ወንጌል ስታበስር መቆየቷ ያገኘነው መረጃ ያመላክታል። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል በአዋሬ ሙሉ ወንጌል አጥቢያ የምስጋና ፕሮግራም ተካሄደ። እሁድ ጥቅምት 9/2018 ዓም በአዋሬ ሙሉ ወንጌል አጥቢያ ልዩ የሆነ የምስጋና ፕሮግራም ሲካሄድ የቤተ እምነቱ ምክትል ፕሬዝዳንት የሆኑት መጋቢ ለወየው ስንሻውና የክልሉ የልጆች ወጣቶች ቤተሰብ አገልግሎት ኃላፊ የሆኑት መጋቢ ኤልያስ አየለ ጥሪ የተደረገላቸው እንግዶች ተገኝተዋል። የምስጋና ፕሮግራሙ የተዘጋጀባቸው ዋና ምክንያቶች ቤተ ክርስቲያኒቱ ባለፈው ዓመት በአካባቢው በተከናወነው ኮሪደር ልማት ምክንያት ገብታበት የነበረውን አጣብቂኝ ሁኔታ በእግዚአብሔር እርዳታ በማለፏና ለህንፃ ግንባታ የተበደረችው እዳ በተያዘለት ጊዜ ከፍላ በመጨረሷ እግዚአብሔርን ለማመስገን እንደሆነ ተገልጸዋል። ተጨማሪም በፕሮግራሙ ላይ የህንፃ ግንባታ በራሱ ለቤተ ክርስቲያን አገልግሎት ግብ እንዳልሆነ ይልቁንም ታላቁን ተልኮ ለመፈጸም መንገድ ምክንያት እንደሆነና ይህ ህንፃም ወደፊት ቤተ ክርስቲያን ለሚጠብቃት መጠነ ሰፊ የሆነ የመነቃቃት የታድሶና ለወንጌል ተልኮ በመንፈስ ቅዱስ ኃይል የመታጠቅ አገልግሎት ዋና ማዕከል እንደሚሆን አጽንኦት ተሰጥቶት ገልጸዋል። በዕለቱ የቤተ እምነቱ ምክትል ፕሬዚዳንት የሆኑት መጋቢ ለውዩ ስንሻው የጊዜውን የእግዚአብሔር ቃል መልእክት በማቅረብ አጥቢያዊቱ እግዚአብሔር ስለረዳት አመስግነዋል። በዕለቱ ለብርሃን ባንክና በተለያየ መንገድ ሲያገለግሉ ለነበሩ ጥቂት የቤተ ክርስቲያኒቱ አገልጋዮች እውቅና ተሰጥተዋል። መጋቢ ኤልያስ አየለ ለሌሎች አገልጋዮች የተሰጠውን የማበረታቻና የእውቅና ስጦታ አበርክተዋል። የኢትዮጵያ ሙሎንጌላማኞች ቤተክርስቲያን በልጆች አስተዳደግ ላይ ስልጠና ተሰጠ። የኢትዮጵያ ሙሎንጌ ላማኞች ቤተክርስቲያን የልጆች ወጣቶች፣ ቤተሰብ አገልግሎት በአዋሳና በድሬዳዋ ከተሞች ከአዋሳ ዲላ ክልልና ከምስራቅ ክልል ጽፈት ቤቶች እንዲሁም ከኦሲስ አገልግሎት ጋር በመተባበር ነው የተካሄደው። በስልጠናው በድሬዳዋ ከተማ ከሚገኙ ከአምስት አጥቢያዎች በአዋሳ ደግሞ ከአስር አጥቢያዎች የተወጣጡ ሰልጣኞች የተካፈሉ ሲሆን ስልጠናውን የሰጡት እህት አጥናፍ ብርሃኑ ከኖርዌይ ናቸው። የስልጠናው አላማ የወላጆችና የልጆች ግንኙነትን በማ ጠናከር ላይ ያተኮረ ሲሆን ሰልጣኞች ከሁለት ዙር ስልጠና በኋላ ለስምንት ሳምንታት ወላጆችን በአጥቢያቸው በማስተማር ኃላፊነት የተሰጣቸው ሲሆን በመጨረሻም ሰርተፍኬት በመስጠት የሚጠናቀቅ ይሆናል። ስልጠናው ከአሁን በፊት በዘጠኝ ቦታዎች የተሰጠ ሲሆን በቀጣይም የሁለተኛ ዙር ስልጠና በሀዋሳ ከተማ የሚካሄድ መሆኑን ከአገልግሎት ክፍሉ ያገኘ ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን በምዕራብ የአገሪቱ ክልል የሚሽን ስልጠና ተካሄደ። ከሐሙስ ጥቅምት ስድስት እስከ 8 2018 ዓ ም የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን ዋና ጽህፈት ቤት ከምስራቅ ወለጋ ክልልና ከነቀምት ቁጥር አንድ ሙሉ ወንጌል አጥቢያ ጋር በመተባበር የሚሽን ስልጠና ያካሄደ ሲሆን 15 ክልሎች የተገኙ 164 የቤተ ክርስቲያን መሪዎችና አገልጋዮች በፕሮግራሙ ላይ ተሳትፈዋል። በስልጠናው ላይ የተገኙት ተሳታፊዎች የሚሽን አገልግሎት በተመለከተ በቀጣይ ስለሚሰሩ ስራዎች የጋራ የአቋም መግለጫ አውጥተዋል። ከዋናው ጽህፈት ቤት የግሎባል ሚሽን ዳይሬክተር የሆኑት መጋቢያ አንዱ ዓለም ገሰሰና የወንጌል ተልእኮ ና እረኝነት መምሪያ ኃላፊ የሆኑት መጋቢ ታረቀኝ ኡመታ ፕሮግራሙን ያስተባበሩ ሲሆን ከውጭ ሀገር የመጡና በመስኩ ሰፊ ልምድ ያላቸው አገልጋዮች ስልጠናውን ሰጥተዋል። ሌሎች የግሎባል ሚሽን የቦርድ አባላት በስልጠናው ላይ የተገኙ ሲሆን ተሳታፊዎችም ከፍተኛ የሆነ መነቃቃት እንደፈጠረላቸው ገልጸዋል። እሁድ እለትም ለሚሽን አገልግሎት ከየአጥቢያዎች የገንዘብ ድጋፍ የተሰበሰበ ሲሆን የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የሚሽን አገልግሎት ክፍሉ በየወቅቱ ለቤተ ክርስቲያን መሪዎች የግንዛቤ ማስጨበጫ ስልጠናዎችን በመስጠት የእግዚአብሔርን መንግስት ለማስፋት እየ ተንቀሳቀሰ የሚገኝ መሆኑን ለማ የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል ከሰሜን ምስራቅ ክልልና ከሰሜን ማዕከላዊ ክልል ጋር በጋራ ሚሽነሪዎችን ለመላክ ስምምነት ተካሄደ። አርብ ጥቅምት 7 2018 ዓም በደብረ ብርሃን ከተማ 05 ቀበሌ ሙሉ ወንጌል አጥቢያ የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የልጆችና ና ወጣቶች አገልግሎት ኃላፊ የሆኑት መጋቢ ኤልያስ አየለ፣ የክልሉ የሚሽን ዲፓርትመንት ኮሚቴ ሰብሳቢ የሆኑት መጋቢ ምህረት ከበደና ለአገልግሎቱ የሚላኩ ሚሽነሪዎች ተገኝተዋል። ለሚሽነሪዎችም ስልጠና፣ የጸሎትና የአንድነት ጊዜ የተካሄደ ሲሆን ለሰሜን ምስራቅ ክልልእና ለማዕከላዊ ሰሜን ክልል በአጠቃላይ ስድስት ሚሽነሪዎች ተጸልዮላቸው ተልከዋል። ይታመልካም ጊዜ እንደሰጣቸው አዘጋጆቹ ገልጸውልናል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምዕራብ አዲስ አበባ እና አካባቢው ክልል የጀሞ አጥቢያ ለሚሽነሪ በመጸለይ ላከች። አርብ ጥቅምት 7 2018 ዓ ም የጀሞ አጥቢያ ቤተክርስቲያን የመጋቢ ቁም ነገር ፍቃዱና ለቤተሰባቸው ለሚሽን አገልግሎት ወደ ዛምቢያ ሉሳካ ወንጌል ወዳልደረሰበት አንድ ማህበረሰብ ሄደው እንዲያገለግሉ ተጸልዮላቸዋል። በእለቱም በዶክተር ግርማ አበበ የእግዚአብሔር ቃል መልእክት የቀረበ ሲሆን የቤተ እምነቱ ግሎባል ሚሽን ዳይሬክተር የሆኑት በመጋቢያ አንዱ አለም ገሰሰ ለሚሽነሪው ተጸልዮላቸዋል። የግሎባል ሚሽን አገ አገልግሎት ሚሽነሪዎችን በመመልመል ማሰልጠንና መላክ መሆኑና ለሚሽን አገልግሎት ሀብት በማቅረብ ጸሎት አድርገዋል። በመቀጠል የክልሉ የወጣቶች አገልግሎት ክፍል ኃላፊ የሆኑት መጋቢ ኤልያስ አየለ አዲሱ የልጆች ማስተማሪያ መጽሐፍ ጠቃሚነቱን አጽንኦት በመስጠት በመናገር በቀጣይ ክልሉ በልጆች አገልግሎት ላይ ሊያከናውናቸው ያሰበውን ተናግረዋል። አዘጋጆቹ ጌታ መልካም ጊዜ እንደሰጣቸው ገልጸውልናል።